ውድና የተከበራችሁ ቤተሰብ እንዴት ናችሁ? ዴና ናችሁ? አልሀምዱሊላህ ከኔ ጋር ሁሉ ሰላም። በጠለም ዳርቻ በጠለምዳርቻ ሰላማችሁ ብዙ ትርፍርፍበልኝ እያል ዛሬ እዉድን ከባሌ ጋር ምን ዓይነት ጊዜ እንደሚያሳልፍ ወይኔ በላቸው። ዛሬ ደስ የሚል ቀን ነው የሚሆንልኝ። ቁርሴን ቶሎ ቶሎ ሰራለሁ። ባሌ አዝናንሻለሁ አለኝ። የት እንደሚያዝናኛል እንደተለመዶ ጁስ ሊጋብዘኝ ነው መሰለኝ። እና ቶሎ ቆፍስ በረከብዛ መዝናኛ ሂጄ ሰጣን ድሮ ምርጥም አዝናኛ ወስጄ አዝናኝሻለሁ አሚና ኮሜዲ አለኝ። ከእዛ ሜኔም የ- አሁን አንድ ሰዓት ነው። ቁለቁለ ማረግ ጀመርኩኝ ቡናዬን ማረግ ጀመርኩኝ ማለት ነው አንቁርስ ከበለም በኋላ ምርጥ የቦታ ሄደን ጁዛችን እየጠጣን የሆድ ሆዳችን እናወራለን። ይሄንን ቪዲዮ እስከ መጨረሻ ማየት አለባችሁ። ለቤቴ አዲስ የሆናችሁ ሰብስክራይብ ማድረግ አለባችሁ እና ይሄ ከዘረኝነት ከፖለቲካ ከስድብስ ነጻ የሆነ ቻናል ነው። አዲስ ወደኔ ቤት የምትቀላቀሉ ማሻላ ሰብስክራይብ በጣም እየጨመረ ነው። የቤቱን ህግ ሊንገራችሁ ብዬ ነው ከስድብ ከወሬ የሆነ እውነት ለሰው ቪዲዮ ከመስራት እና ከፖለቲካ የጸዳ ብቻ የራሴን ፉንፉን የራሴን ነገር ነው የሚለቀው እና ቤቱን ሰብስክራይብ ማድረግ እንዳትረሱ ይላችዋለሁ። ቪሎግ ግማሽ ቪሎግ ነው ማሳያችሁ። ከጠዋቱ ማለት ነው እስከ መጨረሻ አብራችሁ በቡና ነው የሚጀምረው። እኔን ታውቃላችሁ ከቡና ነው የሚጀምረው ጠዋትን ማለት ነው እና መጨረሻ ላይ እያደረጋችሁ ነው ብላችኋለሁ። ቡና እየደረሰች ነው በዚህ መልኩ ኃይል በጣም አለ። አያቸው እንሻላህ? አዎ ይበቃዋል፣ ይበቃዋል። ከሰው እንጎ ወይ ቦኔ ወይ ቲክቶክ እያየሁ ነው ቡና ማፈላው። ወይኔ ቲክቶክ እያየሁ ቡና ነው አቃጥዬ ነበር። ለትንሽ አታረፍኩኝ፣ ለትንሽ ጊዜ

በለው አራህማን አራሂም በስምላህ አራህማን አራሂም በስምላህ፣ በስምላህ፣ ወይኔ በላቸው። እሳቱን ሰው አልከፍት ነው እንደ ኮፍም ይለው። ወይኔ በላቸው፣ አልተከፈተም እሳቱ ገና። የመጀመሪያ በሞቀው ወተቱ በጣም ስለፈላ ነው መሰለኝ፣ ተደፍቶ ነበር። ለትንሽ ለትንሽ አተረፍኩኝ ወላሂ። በጣም ነው ወተቱ የፈለ መጀመሪያ። ለዛ ነው ቡናውን ጨምረስ አናከከው። ወይኔ በላቸው ተደፍቶ ነበር። በአጠቃላይ ተረፍኩ፣ ሀምድላ ገና እሳቱን ሳልከፍት ትንሽ ገና ከፍቼ ትንሽ ፉን ፉን የሚያወጣው ያወጣኒ ወይ ነው እንዳለ ያቆሸሽ ብቻ ለው ቢስሚላህ። ጊዜ የለም እየረፈደ ነው። ቶሎ ቶሎ ትንሽ ይዘይ ተበደረኩኝ። እንቁላል ስራ ነው የተወሰነች እንቁላል ነበረችኝ እሱ አንሺ ቀይቁ አድርጌ እዚህ ጋር ጨምራሎ ቲማቲም ቁራርጬ ጨምራሎ። በቃ መብላት ነው። ጊዜ የለም፣ እያረፈደ ነው። ቶሎ ብለን ነው የምንሄደው ብሎኛል። ባሌ መዝናኛ ሊወስደኝ ነው። ወይኔ በላቸው ቶሎ ሊጨርስ አይኔ ፍጥጥ አትበሉ። ዝምብላችሁ ላይክ አድርጉ፣ ሼር አድርጉ። ኦፍኮርስ አሚና ኮሜዲያ ነበረታት። ተው ከላስ ማይሬ

ትንሽ ከበሰለ በኋላ እንቁላላችን እንጨምራለን እንጨምራለን። በቃ መብላት ብቻ ነው የሚቀረን ኦፍ ኦፍ ኮርስ መብላት

እንደን ነው? አስተያየት አያምርም? እንዴ ነው የሚያምረው? እጥም ልጅ ነኝ። አያችሁ ራሱ ነው የሚያምር መስለ መሰልኩ። ልጅ እኮ ነኝ። እንበላለን

ያ ሀቢቢ ታል ሀቢቢ የት ሄደ? ደሞ ሀቢቢ ፈገግታ፣ ሱናን ሁሌ አትሳቅቁ፣ ሳቁ። አያልፍላችሁም። አለበለዛ በዚህ ኑሮ ፈታ እያላችሁ እየሳቃችሁ ኑሮን መግፋት ነው አለባችሁ እንጂ